በርካታ የሱዳን ዜጎች አረቦች፣ ኢትዮጵያውያን ሙስሊሞች ወደ ዩ ጩፋ ቸርች ይጎርፋሉ። ዘይቱ እንደ ጉድ ይሸጣል። የዩን ዘይት ሳታገኝ ይቀርታ የሚቀጥለው አግኝታ ይዛ ለመሄድ የበረራ ቀኗን ሰረዛ መሄጃዋን ያራዘመችህ ታውቃሉ። የሚያወጣቸው እየተጸለይባቸው ዘይቶች እንደ ጉድ ይሸጡለታል። በተቃራኒው ደግሞ ከፍሎ ድራማ ስር ትሆናል። እንደ ተፈወስን ሆነን ተውነናል የሚሉ በርካታ ሰዎች እዚህም እዛም ይሰማሉ። ባጭሩ ግን ነብዩ ኢዩ ጩፋ ሲነሳ የዘይት ሽያጭ፣ አጋንንት በካራቴ ይመጣል፣ ፈውስ ሐሰተኛ ነው እውነተኛ ነው ክርክርና መሰል ልምምዶች አብረው ይነሳሉ እንጂ ኢየሱስ የሚለው ስም ከወንድማችን ጋር አይነሳም። አገልጋይ እንደመሆኑ የአገልጋይ ሕይወት አይታይበትም ሐዋርያ ሆኖ እንደ መቀባቱ የሐዋርያት አይነት ጌታን አስከብረው ለወንጌል ተጋድሎ የመሞት ፍላጎት አይታይበትም። ነቢይ ተብሎ እንደመታወቁ መጽሐፍ ቅዱስ ላይ እንደምናውቃቸው ነቢያት ሲኖር አላየ ነው። በተቃራኒው እንደ ሆሊውድ ስታር እንደ ምዕራቡ ዓለም ሴሌብሪቲዎች ስታይሊሽ፣ ዝናች፣ ሽቅርቅር ነው። የዝነኞች አይነት አኗኗር እንዳለው የሚያሳበቅ ሕይወት ይገፋል። እዩ እውነተኛ ነቢይ ነው፣ አልያም የጥልቁ አገልጋይ ሐሰተኛ ነቢይ ነው ብሎ ለመደምደም ከከሳሾችም ከወቃሾችም የሚመጡ ምስክርነቶች አሳማኝ መሆናቸው ነገሩን ውስብስብ ያደርገዋል። ነገር ግን መመዘኛችን መጽሐፍ ቅዱሳችንን ማገላበጥ፣ መንፈሱን መመርመር፣ ፍሬዎቹን ማየት ብቻ ነው። ኢዩ በአንድ ወቅት ከቢቢሲ አማርኛው ጋር ባደረገው ቀለም ምልልስ ስለ ራሱ ብዙ ነገር ተናግሯል። ቀለም ምልልሱን በጥቂቱ ላስቃኛችሁ። ሐሰተኛ ነቢያት በብዛት የሚነሱበት ጊዜ እንደሚመጣ በመጽሐፍ ቅዱስም ተጽፏል። በኢትዮጵያ ያሉ ነቢያትና ሐዋርያት ሁሉም እውነተኞች ናቸው? ኢዩ ጩፋ፦ በዚህ ጊዜ ሐሰተኛም እውነተኛም ነቢያት አሉ። የሚታወቁት ደግሞ በሥራቸው በፍሬያቸው ነው። እኔ ግን የእግዚአብሔርን ወንጌል እያገለገልኩ የምገኝ የእግዚአብሔር ነቢይ ነኝ ብዬ አምናለሁ። ቢቢሲ፦ አንተም ገንዘብ ከፍሎ ምስክርነት ያሰጣል ወደ ንግድ ያደላ ሃይማኖታዊ አካሄድ ይከተላል ትባላል። ኢዩ ጩፋ እውነት ነው ገንዘብ ከፍሎን የሚል ነገር ማኅበራዊ ሚዲያ ላይ ተለቆ ነበር። ገንዘብ ከፍሎ የሚባለው ነገር ፈጽሞ ውሸት እንደሆነ ግልጽ ማድረግ ስላለብኝ እኔም አንዴ መልስ ሰጠቼ ነበር። አጋንንት ስርዓት ውስጥ ያሉትን ነፃ ለማውጣት ነው የተቀባሁት። ከፍያ አጋንንት ማስጮህ ለምንድን ነው? ከፍዬ ማስጮህ ከሆነ የቀን ገቢ የ10 ሚሊዮን እንኳን ቢሆን አያዋጣኝም። ሰው ደግሞ የማያዋጣውን አይሰራም። ቢቢሲ ማን ነው ነቢይ ብሎ ይሾመህ? ኢዩ ጩፋ በዚህ ዓለም ሰው ሰውን የሚሾም ቢሆንም እውነተኛ ሿሚ እግዚአብሔር ነው። በቤተ ክርስቲያን ከእኛ የቀደሙ ሰዎች በእኛ ላይ የተገለጠውን ጸጋ አይተው ወንጌላዊ፣ ዘማሪ ወይም ነቢይ ብለው ይሾማሉ። እኔ በጣም በማከብራቸውና በመወዳቸው ቄስ በሊና ነው ሐዋርያ ተብዬ ሹመት የተሰጠኝ። ነገር ግን ከእሳቸው በፊት ቦዲቴ የሚባል ቦታ በማገለግልበት ወቅት ነቢይ ሆኜ በቤተ ክርስቲያን ሰዎች ተሹሜያለሁ እንጂ ራሴን ነቢይ ብዬ አልሾምኩም። ቢቢሲ አጋንንት ማውጣትና ካራቴ ምን አገናኛቸው? ካራቴ ታበዛለህ ይጩፋ ካራቴ ተማርኩት፣ አጋንንት ለማውጣት አይደለም። የለየለት ካራቲስትም አይደለሁም። እኛ ጋር ከባህልና ከሁኔታዎች ጋር የተለመደ ነገር አለ። ከተለመደ ውጪ ሌላ አቅጣጫ ይዘሽትነሽ ያስገርማል። አዲስ ነገር ነውና ካራቴው ያስገረመው፣ ያደናገረው፣ ያስደስተዋል። ሁሌ ካራቴ ሁሌ አጋንንትን ጩህና ውጣ አልልም። መንፈስ እንዳዘዘኝ የሚያደርገው በጌታ በኢየሱስ ስም ጩህና ውጣ ብዬ አዝዤ የወደቀውን መንፈስ አንስቶ ሲያመጡ በካራቴ መታሁት በቴስታ መታሁት። ምን ጉዳት አለው? በእጅም በግርምጥ እያውቃለሁ። ይህንን የማደርገው አጋንንት የተመታና የተዋረደ መሆኑን ለማሳየት ካለኝ ፍላጎት የተነሳ ነው። እግዚአብሔር መላ ሰውነቴን እንደሚጠቀም ማሳያ ነው። እኔ በካራቴ ከእኔ በኋላ ደግሞ በሌላ ስታይል አጋናንት የሚመቱ ሊነሱ ይችላሉ። ይህ የራሴ ስታይል ነው። አንዳንዶች ካራቴውን የሚቃወሙት በቅናት፣ ሌሎቹ ደግሞ ከመጽሐፍ ቅዱስ ውጭ ነው በማለት ነው። ከካራቴ የተሻለ አሰራር ያላቸው ካሉ ግብዣዬ ነው። ቢቢሲ፦ ወንጌል ከመስበክ ይልቅ ፈውስና ታምራት ላይ ያተኩራል እየተባልክ ትተቻለህ። ኢዩ ጩፋ፦ ቅድሚያ የምሰጠው ለወንጌል ነው። ታምራት ወንጌል ከሌለ የለም። ቢቢሲ ቃል፣ ለወጣበት ዘይት ወይም ለተጸለይበት ዘይት እስከ 2000 ብር ታስከፍላለ ይባላል። ጩፋ፣ የተጸለየበት ዘይት ወይም አኖይንቲንግ ኦይል ሰዎች እኔ መድረስ የማልችልባቸው ቦታዎች እየወሰዱ እንዲፈወሱበት ያዘጋጀ ነው ነው አሜሪካ አውሮፓና አረብ ሀገር እየገባ ነው። አገር ውስጥም በየሰው ቤት እየገባ ነው። እኛ ቤተ ክርስቲያን የገባ ሁሉ ይውሰድ የሚል መመሪያ ግን የለንም። በነፃ ግን አይሰጥም። ምክንያቱም ቤተ ክርስቲያናችን ዘይት ፋብሪካ የላትም። ዘይቱ የሚመጣው ከውጭ ተገዝቶ ነው። ዘይቱ የሚታሸግበት ጠርሙስም የሚመጣው ከውጭ ነው። የጠርሙሱ ክዳን፣ ጠርሙሱ ላይ የሚለጠፈው ስቲከር ማምረቻ ፋብሪካ የለንም። ይህ ሁሉ በገንዘብ ስለምናገኝ ነው፣ በገንዘብ የምንቀይረው። ቢቢሲ፦ የምትጠይቀው ብር የተጋነን አይደለም ወይ? ኢዩ ጩፋ፦ አልተጋነነም። እንዲሁም እኛ እንደ ቢዝነስ ሰው ብናስብ ዶላር ስለጨመረ ዘይት ጨምሯል ብለን ዋጋ መጨመር እንችላለን። ለቲቪ በወር እስከ 640 ሺህ ብር እንከፍላለን የቤት ክራይ፣ የወንበር ኪራይ፣ የአገልጋዮች ክፍያና ሳውንድ ሲስተም የመሳሰሉ ወጪዎች አሉብን። ቢቢሲ አለባበስህ ለየት ያለ ነው። የልብስ ዲዛይነር አለህ? የጩፋ አዎ። ዲዛይነሮቼ ግብፃውያን ናቸው። ልብሴ እዚያ ነው የሚሰራው። እንግዲህ ከእሱ በሰማነው መሰረት ኢዩ ጩፋ መጽሐፍ ቅዱሳዊ ያልሆኑ ልምምዶችን በስፋት እንደሚያደርግ ራሱም ያምናል። ዘይት መሸጥ መጽሐፍ ቅዱሳዊ ልምምድ አይደለም። አጋንንት በካራቲ ማስወጣት ከመጽሐፍ ቅዱስ የተማርነው ነገር በጭራሽ አይደለም። እጅግ ብዙ ችግረኛ አገልጋዮች ባሉበት አገር፣ ብዙ የሚራብ ህዝብ ባለበት ከተማ አሉ በተባሉ የግብፅ ዲዛይነሮች እንደ ሆሊውድ ስታሮች ልብስ በሚሊዮን እያወጡ ማሰራት እጅግ ቅንጦት፣ ፈጽሞ የእግዚአብሔር ሰው ነኝ የወንጌል አገልጋይ ነኝ ከሚል ሰው የማይጠበቅ የወረደ ስራ ነው። በጣም የሚገርመው ኢትዮጵያውያን ዝነኞች የማያደርጉትን የወንጌል አገልጋይ ነኝ የሚሉ ሰዎች ያደርጉታል። ታዲያ እንዴት እንደ እግዚአብሔር ሰው እንቀበላቸው? በከተማችን ሐዋርያቱን የማይመስሉ ሐዋርያት፣ ነቢያቱን የማይመስሉ ነቢያት ብዙ ናቸው። ኢዩም ከእነሱ አንዱ ነው። በአንጻሩ ደግሞ ብዙ ሰዎች ስለ እሱ አገልግሎት መልካም ምስክርነት ይሰጣሉ። በሌሎች ጋር የለም። ይህ ለኢዩ መልካም አጋጣሚ ነው። ከመቶ ሚሊዮን ብር በላይ የወጣበት አስራ አራት ሺህ ሰው ያስተናግዳል የተባለ ህንፃ ቤተ ክርስቲያን ገንብቷል። በዚህ ቤተ ክርስቲያን የማይሆኑ ካራክተሮቹንና አጓጉል ከመጽሐፍ ቅዱስ ያልሆኑ አጋንንታዊ የሚመስሉ ልምምዶቹን አስወግዶ ለስህተቶቹ ንስሐ ገብቶ ወንጌሉን ቃሉ ላይ እንደተጻፈ ብቻ ቢያገለግል በእግዚአብሔር መንግሥት ሥራ ላይ ትልቅ የራሱን አሻራ አስቀምጦ ሊያልፍ ይችላል። የተከበራችሁ የሆሳና ሊንክ ዩቱብ ቻናል ቤተሰቦቻችን ሀገር ውስጥና ከሀገር ውጭ ያላችሁ፣ እነሆ የአብሮነት ቆይታችሁን እስከ ፍጻሜው ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ነብይ ኢዩ ጩፋ እግዚአብሔር ዘመንን እንዲባርክና ረዥም እድሜ እንዲሰጥ ምኞታችን ነው። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ስር ላይ እንድታስቀምጡና ክፍል ሁለት በቅርቡ ይዘን እንደምንመጣ ከወዲሁ የምናሳውቅ ነው። የሚሆነው የአብሮነት ቆይታችሁን ከኛ ጋር ስላረጋችሁ እጅግ አድርገን እናመሰግናለን። ሰናይ ጊዜ